አሁት ሜካፕ ተቀብቼ ነው። ጸጉር ስለተበጨረ አሁን ፊትሽ ሜካፕ የለውም ማለት ነው ወይኔ አምላኬ፣ እስዬኝ እንዲያው አታርቢ እና ቆይ ቆይ ቆይ፣ ቆንጆ ሆነ። ለምታብኝ ምን ማለት ነው? ሜካፕ አልተቀባሁም ማለት አይደለም።

ሀቢብቲ ቤታችን ራሱ ኦሞ የለም፣ ኦሞ የለም። ሱቅ አጠገባችሁ አይደለ እንደኛ ባታት ይዙ ስለዚህ ምነው ፊቷን ተጠቅም ውጭ አድርጊ ተባል ሽሳ ኬናይሊሽ ቆንጆ እየሆን ኖርማል ካሜራ የስኪን እስኪ ኖርማል ካሜራ ሲሄድ ግ እኔ በአካል አይተሽ ምናልባት ፀሐይ ውጭ ምናምን አረጅም እኮ ጭባነሽ፣ የምር ሳገኝሽ፣ ምን ነጫ ጭባነሽ። አሁን ምን ታጠጪ? ምን ነጫ ጭባነሽ። ሳትታጠቢ ምን ነጫ ጭባነሽ። እኔ እኮ ላስሙ ላስረዳ ብዬ ነው። እኔ እኮ ላስረዳ ነው።